እናቱም አባቱም ሴቶች የሆኑለት ሰው በድርሳነ ኡራኤል። እባካችሁ ቪዲዮ ኮፒ ሊንክ አድርጉ ሼር አድርጉ ለሰዎች አጋሩ ፕሊስ። እየወረደብኝ ሪፖርት ስለሆነ ማለት ነውና ሼር አድርጋችሁ ትስ ጀምሩ ማለት ስለዚህ በድርሳነ ኡራኤል ላይ እናትም አባትም ሴቶች የሆኑለታል። ከዚህ በፊት ቪዲዮ ሰርቼለት ነበረ። ሁለቱ ሴቶች ተሳስመው የተወለደው ልጅ ማለት ነው። በዚህ በድርሳነ ኡራኤል ባለፈው ባነበብኩላችሁ ማለት ነው። በየካቲቱ ምንባብ አምስተኛ ተአምር ላይ ከቁጥር 11 ላይ በመንገድም ስትሄድ የምታውቃት አንዲት ሴት አገኘቻትና፣ ሰላም አለቻት። ከጥንትም ጀምሮ ስለምታውቃት ሁለቱም አፍ ላፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የፀነሰች ስለነበረች በሚሳሳሙበት ጊዜ የፀነሰችው ሴት ምራቅ ባልፀነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ፀነሰች፣ ይላል ሉክ። እቺ ሴት ፀንሳለች። እንዴት ነው የፀነሰችው? በመንገድ ላይ ስትሄድ የፀነሰች ሴትን አግኝታ ከንፈር ለከንፈር ተሳስመው፣ ከዛ በኋላ ያችኛው የፀነሰ ስለነበረ ምራቋ በአንደኛዋ ባልፀነሰችው መካን በሆነችው ሴት አፍ ላይ ምራቋ ገብቶ ፀነሰች፣ ይላል ሉክ። እኔ ሌላው ነገር ትኬት፣ ዛሬ አርጊው ማድረገው ነገር ምንድን ነው? ይሄ ልጅ የተጸነሰው ልጅ አባቱ እናቱ ማን ነው? እናቱ ኦኬ፣ የምትወልዳት ናት መካን የነበረች ነው። አባቱስ እችኮ ምራቅ ዶኔት ያደረገቻት ሴት ኮናት አባትየው ማለት ነው። ስለዚህ የዚህ ልጅ አባትም እናትም ሴት ናት ማለት ነው። አንዳንዶቹ ሰዎች ደግሞ ምንድነው የሚሉት? አይ አባት የለውም ከመንፈስ ቅዱስ ነው ይላሉ። ይሄ ደግሞ መጽሐፍ ቅዱስ ላይ ካለ አባት የተወለደው ኢየሱስ ክርስቶስ ብቻ ነው አደለ? ካለ አባት የተገኘ በመንፈስ ቅዱስ የተጸነሰ ኢየሱስ ክርስቶስ ብቻ ነው። ስለዚህ የኢየሱስ ክርስቶስ ያለ ወንድ ዘር መወለዱን በመንፈስ ቅዱስ መፀነሱን ዋጋ ለማሳጣት ካልሆነ በስተቀረ ይህ ልጅ የተወለደው እናትየው ሴት ናት። አባትየውም ሴት ናት። ስለዚህ ከሴትና ከሴት የተወለደ ልጅ ነው ማለት ነው። ይሄ ደግሞ መጽሐፍ ቅዱስ አይደለም። ፕሊስ ቅዱሳን ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። በጣም እየወረደብኝ ነው ቪዲዮቼ። ጌታ ይባርካችሁ።